ስብሃት ለእግዚአብሔር በሰማያት ለዝዐብ ፀሐን እስከ ዛቲ ሰዓት አባታችን አምላካችን ሕይወታችን መድኃኒታችን በአባትነቱ በቸርነቱ በረድኤቱና በበረከቱ ጠብቆ ለጸሎተ ሐሙስ ያደረሰን፣ ለሰሙን ሕማማት አራተኛው ቀን ጸሎተ ሐሙስ ተብሎ ለሚጠራው ቀን ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ንስኡ ብሉ እምኔሁ ኩልክ ክሙ ንሥኡ ስትዩ እምኔሁ ኩልክሙ። ሁላችሁም ይህ ሥጋዬ ነው፣ ሁላችሁም ብሉ። ይህ ደሜ ነው፣ ሁላችሁም ጠጡ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማሕፀነ ዮርዳኖስ በጥምቀት የተወለዳችሁ በሩቅም አገር ያላችሁ በውስጥም ያላችሁ በሚመችም በማይመችም ስፍራ ሆናችሁ ጸሎተ ሐሙስን ወይም ሰሙነ ሕማማቱን በጾም በጸሎት በስግደት እያሳለፋችሁ ያላችሁ የእግዚአብሔር ልጆች ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አደራችሁ? አባታችን ነው፣ አምላካችን ነው፣ ፈጣሪያችን ነውና እኛን ልጆቹን በአባትነቱ፣ በቸርነቱ፣ በበረከቱ ጠብቆ ለዚች ቀን ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። ይህ ሥጋዬ ነው፣ ሁላችሁም ከእርሱ ብሉ፤ ይህ ደሜ ነው፣ ሁላችሁም ከእርሱ ጠጡ። ይህን ቃል የተናገረው ሰማይን በማስተዋል የዘረጋው፣ ምድርን በውሃ ያጸናው፣ ሰውን ወዶ ሰው የሆነው አምላካችን ኢየሱስ ክርስቶስ ነው በቅዱስ ማቴ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የሚገኝ ሕያውና ዘላለማዊ ቃል ነው። እንግዲህ የዛሬቱ ቀን ጸሎተ ሐሙስ በብዙ ስም የምትጠራ ቀናት የእግዚአብሔር ልጆች ሚስጥረ ቁርባንም የተጀመረበት ሚስጥረ ቁርባንም የተመሰረተበት በአምላካችን እጅ ይህ ስጋዬ ነው፣ ይህ ስለ እናንተ ነገ በጦር ተወግቶ የሚፈሰው ደሜ ነው፣ ይህን ጠጡ፣ ይህን ብሉ ብሎ ለአባቶቻችን ሐዋርያት ሚስጥረ ቁርባንን ስርዓተ ቁርባንን የመሰረተ የሞተበት ቀን ነው። እንግዲህ የችኛዋ ጸሎተ ሐሙስ ሰሙን ህማማት አራተኛዋ ቀን በብዙ ስያሜ ትሰየማለች። እግዚአብሔር ልጆች በሩቅም በቅርብም ያላችሁ ይሄ ድምፅ የሚሰማችሁ ሁሉ ጸሎተ ሐሙስ በብዙ ነገር ትሰየማለች። ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሏት። የመጀመሪያው ስያሜዋ ሕጽበተ እግር ይባላል። በቅዱስ ዮሐንስ ወንጌል ምዕራፍ አስራ ሦስት ከቁጥር አንድ ጀምራችሁ ስታነቡ የምታገኙት ፍጹም የሆነ የትትናን ነገር ታገኛላችሁ። ጌታችን አምላካችን ቁጥር አስራ ሁለት ላይ እግራቸውን ካጠባቸው በኋላ ልብሱን ለበሰና፣ ወደ ቦታው ተመልሶ ተቀመጠ። እንዲህም አላቸው፣ ምን እንዳደረግኩላቸው አስተዋላችሁን? እናንተ መምህራችን፣ አምላካችን፣ ጌታችን ትሉኛላችሁ። እኔ መምህራችሁ፣ ጌታችሁን ስለሆንኩኝ ትክክል ነው። እንግዲህ እኔ ጌታችሁና መምህራችሁ ስሆን እግራችሁን ካጠብኳችሁ እናንተም እርስ በርሳችሁ እግራችሁን መተጣጠብ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተም እንድታደርጉ ምሳሌ ሰጥቻችኋለሁ። አያችሁ፣ ምሳሌ ሆኛችኋለሁ። ምሳሌ ሰጥቻችኋለሁ ብሎ እግዚአብሔር አምላካችን አምላካችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ የሐዋርያትን እግር ያጠበበት ቀን ነው። የመጀመሪያ ስያሜዋ ሕጽበተ እግር ተብላ ትጠራለች። ሕጽበተ እግር ተብላ ትጠራ ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱ እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ሁሉ ኃጢአት ለማጠብ የመጣ መሆኑን ነው። አው እዛ የአትት ኃጢአት ዓለም አው ዛያት ኃጢአት ዓለም የዓለምን ኃጢአት ሁሉ የሚያጥብ የሚያስወግድ መሆኑን ለማሳየት ነው። ይህንን ለማስታወስ ዛሬ ካህናት፣ ጳጳሳት በመካከላችን ተገኝተህ የእኛንና የህዝቡን ሁሉ ኃጢአት እጠብልን ሲሉ በቤተ ክርስቲያናችን የተገኙትን ምእመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15 የምናገኘው ሕያውና ዘላለማዊ ቃል ነው። የእግዚአብሔር ልጆች የመጀመሪያው ሕጽበተ እግር የተፈጸመበት የአምላካችን ፍጹም ትሕትናው የተገለጠበት ቀን ነው። ፍጹም ትሕትናውን የእግዚአብሔር ልጆች፣ በሁለተኛ ደረጃ ጸሎተ ሐሙስ ተብላ ትጠራለች። የዓለም መድኃኒት አምላካችን ኢየሱስ ክርስቶስ የሚደክም ሥጋን የተዋህደ አምላክ ፍጹም ሰው መሆኑን ለመግለጥና ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ በጌቴሴማኒ ገብቶ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ ተብሎ ይጠራል። በቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር ሰላሳ ስድስት ላይ የዮሐንስ ወንጌል ምዕራፍ 17 ከቁጥር አንድ ያለውን ጀምሮ አምላካችን ጸሎት ያደረገ የመጨረሻው ጸሎት ያደረገበት ቀን ስለሆነ ጸሎተ ሐሙስ ተብሎ ይጠራል። በሶስተኛ ደረጃ የሚስጥር ቀንም ይባላል። ከአምስቱ አይማደ ምስጢር አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ስጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል ላይ በጦር ተወግቶ የሚፈስ ደሜ ነው ከእርሱ ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህም እለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ሲሆን እንደ ቃጭል በመሆን የሚያገለግለውም ጸናጽል ነው። ይህን አይሁድ ጌታችን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ በሹሹክታ እየተነጋገሩ መምጣታቸውን ለማስታወስ ነው። በቅዳሴውም ኑዛዜ አይደረግም። ስርዓተ ቁርባን ግን ይፈጸምበታል። ይህም የጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋውን ክቡር ደሙን መቀበል ይኖርበታል። በአራተኛ ደረጃ የመጀመሪያው ምናልኳችሁ ሕጽበተ ድግር፣ ሁለተኛው ጸሎተ ሐሙስ፣ ሦስተኛው ሚስጥረ ቁርባን የተፈጸመበት የሚስጥር ቀን ተብሎ ይጠራል። በአራተኛ ደረጃ የሐዲስ ኪዳን ሐሙስ ይባላል። ምክንያቱም መሥዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድህነት ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። በሉቃስ ወንጌል ምዕራፍ ሃያ ሁለት ቁጥር 18 ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው ከእርሱም ጠጡ በማለት ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፈጻሚዎች፣ ጠባቂዎች መሆን እንደሚገባን እንማራለን ይህ አዲስ ኪዳን የቃል ኪዳን ቀን ነው የእግዚአብሔር ልጆች። በአምስተኛ ደረጃ የነፃነት ሐሙስ ተብሎ ይጠራል። የነፃነት ሐሙስ ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሰው ልጅ አጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ ራሱም ጌታችን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነፃነት ሲናገር ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆቼ ግን ብያችኋለሁ በማለት በዮሐንስ ወንጌል 15 ቁጥር 15 ላይ ከዚህ በኋላ ምን አልላችሁም ባሮች አይደላችሁም ወዳጆቼ ብያችኋለሁ አለ። ወዳጆቹ የሚያደርገን ቅዱስ ስጋውን ክቡር ደሙን የሰጠበት ቀን ነው። ከባርነት ነፃ የወጣንበት ቀን በመሆኑ መጽሐፍ ቅዱስ በግልጽ ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት በመራቅ እግዚአብሔር ጋር የሚወዳጀውን መልካም ስራ በመስራት ህይወቱ በቅድስና መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናል። ማቴዎስ ወንጌል 26 ቁጥር 27 ላይ የእግዚአብሔር ልጆች እንግዲህ ይህች ቀን በዚህ በ ዚህ ምሳሌ ትመሰላለች የተለየ ድርብርብ ያለ ብዙ ሚስጥር ያደረገባት አምላካችን ብዙ ነገሮችን የሰራባት ቀን ናት። ንስኡ ብልዑ ምኔሁ ኲልክሙ ይህ ሥጋዬ ነው ከእርሱ ብሉ። ንስኡ ስትዩ ምኔሁ ኲልክሙ ይህ ደሜ ነው ከእርሶ ጠጡ። ነገ በመስቀል ላይ የሚቆረሰው ነገ በመስቀል ላይ የሚቀዳው ደሜ ይህ ነውና ይህን ብሉ ጠጡ ብሎ ስርዓተ ቁርባንን አምላካችን የፈጸመበት ቀን ነው። በዚሁ ዕለት እንግዲህ በእውነቱ ሁለቱንም ሐዋርያት አቁርቧቸዋል። ከአስራ ሁለቱ ሐዋርያት አንዱ የሆነው ደግሞ ያው የምታውቁት ይሁዳ ነበረ። ይሁዳ በመካከላቸው ነበረ። አምላካችን ለስም አጠራሩ ክብር ይግባውና ጊዜው ሰዓቱ እንደደረሰ ስላወቀ ከእናንተ መካከል ያ የሚያስይዘኝ ሰው አለ ብሎ ነገራቸው። እውነት እውነት እላችኋለሁ ከእናንተ መካከል አንዱ እኔን አሳልፎ ይሰጠኛል። ማቴዎስ ወንጌል ምዕራፍ ሀያ ስድስት ከቁጥር ሀያ አንድ ላይ የምናነበው ቃል ነው። የእግዚአብሔር ልጆች ምእመናንና ምእመናት ከእናንተ መካከል ሁሉን አዋቂ የሆነው ማእምረ ኅቡዓት የሆነው ለሞት የመጣው ለመስዋዕትነት የመጣው ለአዳማችን ለአዳም አባታችን የገባውን ቃል ኪዳን ሊፈጽም ሰዓቱ እንደደረሰ ያወቀው ጌታ፣ እውነት እውነት እላችኋለሁ ከናንተ መካከል አንዱ በራቲያ እኔን አሳልፎ ይሰጠኛል አላቸው። ከእናንተ መካከል አንዱ እኔን አሳልፎ ይሰጠኛል፣ ከእናንተ መካከል አላቸው። አያችሁ የእግዚአብሔር እውነት እውነት እላችኋለሁ ከእናንተ መካከል አንዱ እኔን አሳልፎ ይሰጠኛል። ማቴዎስ ወንጌል 26 ቁጥር 21 ላይ በእውነቱ ሁላችሁም በዚች ሌሊት ትክዱኛላችሁ፣ ሁላችሁም ትበተናላችሁ ብሎ አምላካችን ነገራቸው። እንደዚህም ካላቸው በኋላ የጴጥሮስን እግር አጥቦ በሽርጡ ወለወለ። የያዕቆብን እግር አጠበ። የአስራ ሁለቱንም ሐዋርያት እግራቸውን ካጠበ በኋላ በሽርጡ ወለወለላቸው፣ እግራቸውን አደረቀ ላቸው ኃጢአታቸውን ሁሉ ደመሰሰና አዲስ ፍጥረት አደረጋቸው፣ አዲስ ልጅነትን ሰጣቸው። የደቀ መዛሙርቱ እግር አጥቦ ከፈጸመ በኋላ በወገቡ ታጥቆት በነበረው ሽርጥ አሻቸው። የደቀ መዛሙርቱ እግር ባጠበበት ውሃ እግሩን ታጠበ ይላል። አቤት ትሕትናው፣ አቤት ቸርነቱ። የእግዚአብሔር ልጆች እነሱ እግር ባጠበበት ታቢ የራሱ እግር ታጠበበት ግብረ ሕማማቱ ይናገራል። ያን ጊዜ ይጸልይ ዘንድ ተነስቶ ቆመ፣ እንዲህም አለ። ይህ ለእናንተን ያደረግኩት ስራ እናንተም ለወንድሞቻችሁ እንዲሁ አድርጎ ያለበት ቀን ነው። ሕጽበተ እግር ጸሎተ ሐሙስ። ይች ቀን የሚስጥር ቀናት የእግዚአብሔር ልጆች። እግዚአብሔርም እንዲህ አላቸው ይመገብ ዘንድ ይሁዳም ጌታን እንዴት አሳልፎ እንደሚሰጥ ይመክር ነበረ። ያን ጊዜ በእውነቱ በይሁዳ ላይ በልቡ ላይ ሰይጣን አደረበት። ቁርባን ከተቀበለ እግሮቹን ከታጠበ በኋላ ሰይጣን አደረበት። ትናንት በዕለተ ረቡ ሰላሳ ብር ሊቀበል አሳልፎ አምላኩን ህይወቱን ሊሰጣቸው ተነጋግሮ ነበርና ሄደ። ያን ጊዜ ወጥቶ ሄደ። የምታደርገውን አድርጋለው። ያን ጊዜ አምላካችን ክብር ይግባውና ተነሱ፣ ከዚህ አሁን እንሂድ። አሳልፎ የሚሰጠኝ ሰዓቱ ደርሷል። ቀርቧል፣ ወደ እኛ መጥቷል አለ። ይሁዳ ማንን ይዞ እንደሚመጣ እግዚአብሔር ያውቅ ነበረ። ይሁዳም ወደ አይሁድ ጉባኤ ሄደ፣ ሰላሳ ብሩን ተቀበለ። በሉ ተከተሉኝ፣ ጎመዳችሁን፣ ማሰሪያችሁን፣ ጅራፋችሁን፣ ሾተላችሁን ይዛችሁ ተከትላችሁኝ፣ ድምፃችሁን አጥፍታችሁ ቀስ ብላችሁ ኑ። እኔ ቀድሜ ሄጄ በመሳማስ ይዛችኋለሁ አላቸው። ያለበትን ስፍራውንም ምን ያውቀዋለሁ አለ። የእኔ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ሰዓቱ፣ ሰዓቱ እንደደረሰ አውቆ በጌቴሴማኒ እየጸለየ ነበረ። በለበሰው ስጋ፣ አባ አይልፍ አለዛቲ ጽዋ፣ አባት ሆይ ይቼ የሞት ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። እየሰማችሁ ነው። ማቴዎስ ወንጌል 26 ላይ ይሄ የሞት ጽዋ፣ ይሄ የመከራ ጽዋ ከኔ ይለፍ፣ ነገር ግን ያአንተ ፈቃድ እንጂ የኔ ፈቃድ አይሁን። አያችሁ፣ የእግዚአብሔር ልጆች እያስተማረን ነው። በለበሰው ስጋ በለበስነው ሥጋ በሚመጣብን ምድራዊ ፈተና ምድራዊ መከራ፣ ጌታ ሆይ ይሄ መከራ ከኛ ይለፍ፣ ይሄ ፈተና ከኛ ይለፍ፣ ይሄ ችግር ከኛ ይለፍ፣ ይሄ ሐዘን ከኛ ይለፍ፣ ይሄ መከራ ከኛ ይለፍ፣ ነገር ግን ያንተ ፈቃድ እንጂ የእኛ ፈቃድ አይሁን በሉ ሲለን ሊያስተማረን ነው። መድኃኔ ዓለም ኢየሱስ ክርስቶስ በጌቴሴማኒ ላው እየፈሰሰ እየጸለየ ያመሸበት ሰዓት ነው። የእግዚአብሔር ልጆች ምእመናን ከዚያ መለስ ተብሎ ሲያያቸው ሐዋርያት አይናቸው በእንቅልፍ ተይዞ ተኝተው ነበረ። ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ተነሱና ጸልዩ ወደ ፈተና እንዳትገቡ። ሰዓቲቱ ደርሳለች፣ ጊዜው ደርሷል፣ ከእናንተ የምለይበት ሰዓቱ ደረሰ፣ ተነሱ አላቸው። እንቅልፍ ተይዘው ነበረ። ዛሬ በእንቅልፍ የተያዝን ብዙ ሰዎች አለን። ንስሐ ግቡ ስንባል እንቅልፍ ላይ ያለን፣ ወደ እግዚአብሔር ተመለሱ ስንባል እንቅልፍ ላይ ያለን፣ ጹሙ፣ ጸልዩ፣ ስገዱ ወደ አምላካችሁ ቅረቡ ስንባል በእውነት በእንቅልፍ ላይ ያለን በእንቅልፍ አዚም የተያዝን ብዙ ምእመናን አለን። ስማችንን በስማችን አንጸድቅም፣ በስራችን ነው የምንጸድቀው። የእግዚአብሔር ልጆች ሐዋርያት በእንቅልፍ ተይዘው ነበረ። ትግሁ ወጸልዩ ከመዒትባው ውስጥ ተመንሱት ወደ መከራ ወደ ፈተና እንዳትገቡ ትጉና ጸልዩ። ተነሱ እንጂ ጸልዩ፣ ሰዓቲቱ ደረሰች፣ ከእናንተ የምለይባት ሰዓት ደረሰች አለ። ያን ጊዜ ሄደ ተንበረከከና፣ አባ አሄልፍ አለዛቲ ጽዋ፣ አባት ወይ ይሄ የሞት ጽዋ ከኔ ይለፍ፣ ነገር ግን ያንተ አባት የፈቃድ ይሁን እንጂ የእኔ ፈቃድ አይሁን። መከራ ሲመጣብን ችግር ሲመጣብን ሀዘር ሲመጣብን በሃይማኖታችን ምክንያት ብዙ ብዙ ብዙ ብዙ መከራ ሲደርስብን የአንተ ፈቃድ ይሁን የእኛ ፈቃድ አይሁን። ወይ ኩን ፈቃድ ከንበለው የእግዚአብሔር ልጆች ምእመናን እንዲህ እያለ እየጸለየ ሳለ ሰዓቲቱ ደርሳ ነበርና በይሁዳ መሪነት አምስት መቶ ሰማንያ እና ከዚያ በላይ የሆኑ ወታደሮች ዙሪያውን ከበው ነቀያፋ ነሃና ከፊት ቀድመው ወደ ክርስቶስ መጡ። ያን ጊዜ በሀከ ኢየሱስ ወይ ሰላም አልኮይ ሰላም ላንተ ይሁን ብሎ እቅፍ አድርጎ እንደ ጥሩ ወዳጅ ይሁዳ ሳመው። እግሩን ያጠበው እግሩን ያጠበውን ቁርባን ያቈረበውን ከዋለበት እየዋለ ካደረበት እያደረ እግዚአብሔር የእጆቹን ታምራት የቃሉን ትምህርት ሲሰማ ይኖረውን ሰላሳው ብር ከክርስቶስ በለጠበት። ሰላሳው ብር የእግዚአብሔር ልጆች ሰላሳው ብር ከክርስቶስ ህይወቱን አሳልፎ ሰጠ። በሃከ ኢየሱስ ኢየሱስ ሰላም ላንተ ይሁን ብሎ እቅፍ አድርጎ ሳመው ኦ ይሁዳ ለው ያን ጊዜ እግዚአብሔር አምላካችን የእግዚአብሔር ልጆች ይሁዳ ሆይ በስእምኑ ታገብአው ለወልደው አለ መሃው በመሳም ቅፍ አርገህ እንደ ጥሩ ወዳጅ በመሳም የሰውን ልጅ ወልደው አለ መሃው ክርስቶስን አሳልፈህ ለሞት ልሰጠው መጣህን? አሌለከ ወዮልህ ወልህ ባልተወለድክ በተሻለህ ነበር አለው። ወዳጄ ይሁዳ ለው አያችሁ የእግዚአብሔር ልጆች ጠላቶቻችሁን ውደዱ ያለ ጌታ ሊያስገድለው ሊያሰቅለው ሊያስገርፈው እቅፍ አድርጎ ሲስመው ወዳጅ ይሁዳ በስዕምኑ ታገብኦ ለወልደ እጓለ እመሕያው የሰውን ልጅ በመሳም ለሞት ለስቅላት ለግርፋት አሳልፈ ልሰጠው መጣህን? ባልተወለድክ በተሻለህ ነበር። እኔስ የመጣሁት ለሞት ነው፣ ለአዳም በገባሁት ቃል ኪዳን ነው። በአምስት ሺህ አምስት መቶ ዘመን ሲፈጸም ከሰማይ ወርድልሃለሁ ከድንግል ማርያም እወለድልሃለሁ በመስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ከሲኦል መከራ አወጣሃለሁ ባልኩት መሠረት ከሲኦል ላወጣው ለአዳም የገባሁትን ቃል ለመፈጸም በፈቃዴ ነው የምሞተው፣ በፈቃዴ ነው የምያዘው አለ። ያን ጊዜ የአይሁድ የአይሁድ ወታደሮች ዙሪያውን ከበቡና ኢየሱስን ሊይዙት መነ ተሐሥሡ አላቸው፣ ማን ፈልጋችሁ መጣችሁ አላቸው። የናዝሬቱን ኢየሱስን ነው፣ ይኸው ፈቃድ አግኝተናል፣ ልሰሩት፣ ግረፉት፣ አሰቃዩት፣ ግደሉት አስቀሉ፣ ተብለን አዘን ነው የመጣ ነውና የናዝሬቱ ኢየሱስ እንፈልገን ነው የመጣን አሉት። ያን ጊዜ የናዝሬቱ ኢየሱስ እኮ እኔ ነኝ አላቸው። አያችሁ የእግዚአብሔር ልጆች፣ መለኮታዊ ድምጽ ሲያሰማቸው እንደ ቅጠል ርግፍ አሉ። እጃቸው ላይ ያለው ጦርና ጎራዴ ከእጃቸው አምልጦ ይሰግድለት ነበረ፣ ይንበረከክለት ነበረ። የሰው ልጆች ክብሩን እንዳያዋ አይናቸው ታወረ፣ ጆሮአቸው ደነቆረ። ዋለ ሰው ወዮለት። የእግዚአብሔር ልጆች አዎ እኔ ነኝ ሲላቸው እንደ ቅጠል እርግፍ አሉ። ተነሱ አላቸው። በሁለተኛ ማን ፈልጋችሁ ነው? መነታ ሐስሱ ማን ፈለጋችሁ አላቸው። የናዝሬቱን ኢየሱስን ነው የፈለግ ነው አሉ። እኔ ነኝ እኮ የናዝሬቱ ኢየሱስ አላቸው። አምላካዊ ድምጹ ሲሰማ መሬት ትንቀጠቀጣለች፣ ሰማያት ይቀልጣሉ። የሰው ልጆች መቆም አይችሉም። ድፍት ይላሉ። ድፍት አሉ። በልባቸው ተደፉ። ተነሱ አላቸው። አሁን ሰዓቲቱ ደርሳለች አለ። እጆቹን ዘረጋላቸው። የምሕረት እጁን ለኢትዮጵያ ይዘርጋልን። የእግዚአብሔር ልጆች እጆቹን ዘረጋላቸው። የፊጥኝ አሰሩት። ሌሊቱን ሙሉ ሲቀጠቅጡት፣ ሲገርፉት፣ ሲተፉበት፣ ሲገር ሲያሰቃዩት፣ ሲረግጡት አደሩ። ሲነጋ ከጲላጦስ ፊት አቆሙት። ይሁዳ ግን በዚህች ቀን ይሁዳ ግን ተጸጸተ አሁ ተጸጸተ። ሰላሳውን ብር ወስዶ ወደ አዳራሽ እንካቹ ተቀበሉኝ አለ። በጉባኤያቸው ተገኝቶ አይ አንተ የምትፈልገውን ብር አግኝተሃል፣ እኛ የምንፈልገውን ክርስቶስን ሰጥተናል። አንተ ከኛ እኛ ካንተ ምን አለን? ወግድ ሂድ አሉት። ያን ጊዜ በአዳራሹ ያን ሰላሳ ብር በትኖ ጸጸት አላስቀምጥ ብሎት ጸጸት ልቡን ገረፈው፣ ልቡን አቃጠለው። ህይወቱን መድኃኒቱን አሳልፎ ስለሰጠ ያን ጊዜ ሰላሳውን ብር አልተጠቀመበትም። በአዳራሽ በትኖ አምላካችንን ኢየሱስ ክርስቶ ክርስቶስን አሳልፎ ስለሰጣ አይምሮው ተነክቶበት ያን ጊዜ ገመድ አዘጋጅቶ በትልቅ ዛፍ ላይ ወጥቶ ነው ተንጠልጥሎ ሊሞት የፈለገው ሊሰቀል የፈለገው። ዛፍ ላይ ወጥቶ ገመዲቱን አስሮ ከአንገቱ አስገብቶ ሊሰቀል ሲል በዛፊቱ ላይ አድሮ እግዚአብሔር ይመክረው ነበረ። ኦ ይሁዳ ነስህ ከመእሁ ከጴጥሮስ ወዳጄ ይሁዳ፣ እንደ ወንድምህ እንደ ጴጥሮስ ንስሐ ገብተህ ብታለቅስ እኮ ይቅር ይልሃል። እሱ ከባት ያበሳ ነው እሱ ውረድልኝ ከላይ ላይ፣ ነፍሰ ገዳይ አደለሁም አለችው። ዛፊቱ በሰው አንደበት አናገረችው። ውረድልኝ፣ እኔ አንተን አልገልም አለችው። ኦ ይሁዳ ነስህ ከመእሁ ከጴጥሮስ እንደ ወንድምህ እንደ ጴጥሮስ ንስሐ ገብተህ ብታለቅስ ይቅር ይልሃል። እንደዚህ ሆነ ብትሞት ግን ወደ ሲኦል ትወርዳለህ። ከላይ ላይ ውረድ አለችው። ወረደ። ሁለተኛው አዛፍ ላይ ሄዶ ተሰቀለ። ያችም ድጋሚ ይሁዳ ሆይ ከላይ ላይ ውረድልኝ፣ እንደ ወንድምህ እንደ ጴጥሮስ ንስሐ ግባና አልቅስ የተባለበት ቀን ነው ጸሎተ ሐሙስ። ጸሎተ ሐሙስ፣ ይች ቀን የተለየች ቀናት፣ የእግዚአብሔር ልጆች። ሁለተኛዋም ዛፍ አወረደችው። በሦስተኛዋ ዛፍ ላይ ሄዶ ተንጠለጠለ። እንግዲህ ምከረው፣ ምከረው እምቢ ካለ መከራ ይምከረው ነው አይደል? የእግዚአብሔር ልጆች። በዛፍ አዝሮ እግዚአብሔር አናገረው፣ ሊሰማ አልቻለም። ጴጥሮስ እግዚአብሔርን ካደ፣ ግን ተጸጸተ፣ አለቀሰ፣ ደረቱን ደቆሰ፣ እንባውን አፈሰሰ። ሕይወቴን መድኃኒቴን አሳልፌ ሰጠሁ አለ። እግዚአብሔርም ይቅር አለው። ይሁዳም ሳይጸጸት ቀረ። ተንጠልጥሎ ውሎ ማታ ላይ ወረደ። አርባ ቀን አርባ ሌሊት በቤቱ ተቀምጦ አንጀቱ ተዘርግፎ ሲጓጉር ኖሮ፣ ነፍሳት ሁሉ ከሲኦል ከወጡ በኋላ እሱ በሥጋ ወደ መቃብር በነፍሱ ወደ ሲኦል ወረደ። የእግዚአብሔር ልጆች ምእመናን ሙሴና ምእመናት ጸሎተ ሐሙስ ልዩ ቀን ናት። እንግዲህ አምላካችን ለኛ ያልሆነው ለኛ ያላደረገው ነገር ምን አለ? ትትናው ደግነቱ እግራቸውን እያጠበ እናንተ ሁላችሁ እኮ ትክዱኛላችሁ፣ ዛሬ ሁላችሁም ትታችሁ ትበተናላችሁ እያላቸው እየነገራቸው የሆነ ነገር ነው። ሁሉ ነገር የሆነው እግዚአብሔር የተናገረውን ነው ያደረገው። እንግዲህ እቺ ቀን ዕለተ ሐሙስ ሕጽበተ እግር፣ የጸሎተ ሐሙስ የሚስጥር ቀን፣ እንደገናም የሐዲስ ኪዳን ሐሙስ የነጻ ጸሎተ ሐሙስ አረንጓዴው ሐሙስና ሌሎች ሌሎች እየተባለች የምትጠራበት ቀን ነው። እንኳን አደረሳችሁ። አምላካችን ፈጣሪያችን የሁላችንን ኃጢአትና በደል ይጠብልን፣ የነገውን ቀን ደግሞ ለማክበር ያብቃን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የሁላችን ሕይወት የሁላችን መድኃኒት ስሙ በሰማይ በምድር የተመሰገነ ይሁን። እግዚአብሔር አምላክ ትንሣኤው ያድርሰን። እንበለደዌ ወህማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽህክሙ እግዚአብሔር በፍስሐ ወ